ሰላም ሰላም እንዴት ናችሁ? ዛሬ ዛ የሚቻል ፓረንት ዩርሰልፍ ሲባል ስም ተቀለችው ፓረንቲን ሰልፍ እንዴት ሰው ራሱን በራሱ ፓረንት ሊያደርግ ይችላል? ፓረንት ማለት እንደ ወላጅ ማሳደግ ማለት ራሳችን እንዴት እንደ ወላጅ እናሳድጋለን? በጣም ጥልቅ ነው ለተረዳው ሰው ማለት ነው እኛ ካደግን በኋላ ራሳችን ያለንበት ሁኔታ ካልወደድ ነው ማንነታችን ካልወደድ ነው ባህላችን ካልወደድ ነው ራሳችን መቀየር እንችላለን። ለዛ ነው አይምሯችን እንደ ኮምፒውተር ማለት የሚጠቅመን ማለት ነው። አይምሯችን እንደ ኮምፒውተር ስናየው የምንፈልጋቸው ፕሮግራሞች መጠበቅ የማንፈልጋቸው ፕሮግራሞች ደግሞ ማጥፋት፣ መሰረዝ፣ በሚጠቅመን መተካት እንችላለን ማለት ነው። ምክንያቱም ኢምፖርታንት ንስ በወላጆቻችን እንጣና እያንዳንዳችን ወላጆቻችን የሚወርዱን እንዲያሳድጉ ነው አይደል እንዲያሳድጉ እነሱ በሚያውቁት ደረጃ በተማሩ ደረጃ ራሳቸው ወላጆቻቸው ወደ ምቅር ምቅር መያቶቻቸው ማህበረሰባቸው ካልቸራቸው ሶሳይቲያቸው ስራቸው ባረጋቸው መሰረት እኛ በዛ መሰረት ይቀርሱ ነው ማለት ፓረንት ፓረንቲንግ ያደርጉ ነው ማለት ሲ ስትራክቸራቸውን ይዘን እንድንሄድ ይፈልጋሉ ወደ እንምጣላን ለምሳሌ እዚህ የአሜሪካ ውስጥ ልጆቻቸው ከወለዳችሁ ያላችሁ ጦርነት ታውቃላችሁ። ልጆቹ ማህበረሰቡን ስትራክቸር ይዘው ለመሄድ ይፈልጋሉ። የሶሻል ፕሬሽ አላቸው፣ የትምህርት ቤት ፕሬሽ አላቸው፣ የጓደኞቻቸው ፕሬሽ አላቸው እና የሱን ስትራክቸር ይዘው ይሄዳሉ። እናንተ ግን ከሀገራችሁ ከኢትዮጵያ ይዛችሁ የተመጣችሁ ካልቸር ይዘውላችሁ እንዲሄዱ ትፈልጋላችሁ። ማንኛውም ወዳጅ ልጆቹን እድገት ይፈልጋል። ልጆቹ እንዲያድጉለት፣ በጥሩ ሁኔታ እንዲያድጉለት ይፈልጋል አንዳንዴ ኢቭን የተማሩ ወላጆች ልጆቻቸውን ለማሳደግ በጣም በጣም ስትራክቸር የሆነ በጣም የተወሰነ የነሱ ቪው ፖይንት የነሱ እይታ ብቻ ይዘው እንዲሄዱ የሚፈልጉበት ጊዜ አለ። ምናልባትም እነሱ ቪውፖይንት የነሱ እይታ ለልጆቹ የሚስማማ ላይሆን ይችላል። ምክንያቱም የምናየው ዓለም ይቀያየራል። በጣም በስፒድ ነው የሚቀያየረ፣ በፍጥነት የሚቀያየረ ለምሳሌ የዛሬ ሀያ ዓመት የነበረበት ስራ ደረጃ እና አሁን ያለበት ደረጃ ለምሳሌ የዛሬ ሀያ ዓመት ስለ ሶሻል ሚዲያ ማርኬቲንግ ብዙም ላይታወቅ ይችላል። አሁን ግን ሶሻል ማርኬቲንግ ሶሻል ሚዲያ ማርኬቲንግ አንዳንዴ የዛሬ ሰላሳ ዓመት አርባ ዓመት ምናልባትም የትምህርቱ ደረጃ ወደ ዩኒቨርሲቲ ወደ ኮሌጅ ወደ ዲግሪዎች መያዝ እንደነበረብህ ስራ ለመያዝ ለመቀጠል፣ ምናልባትም አንዳንዶች ላይ ላያስፈልግ ይችላል ከእንግዲህ ምክንያቱም ኢዱኬሽን ኤቭሪዌር ትምህርት በየቦታው እና ማንኛውም ወላጅ ልጆች የሚያሳድገው እንዲያውቁለት እንዲያድጉለት ነው። ነገር ግን የመጀመሪያዎቹ ሰባት ዓመታት ህይወታችን እያለን የመጀመሪያዎቹ ሰባት ዓመታት የተቀረጽ ነው። ማንነታችን ነው ይዘን እናድገው። የመጀመሪያዎቹ ሰባት ዓመት ምንድነው? ኤክስፔሪየንስ ያደረግነው? ምንድነው? ያየነው? ምንድነው? የተማርነው? ምንድነው ከወላጆቻችን የተማርነው? ከማህበረሰባችን የተማርነው፣ ከትምህርት ቤታችን የተማርነው፣ ከቤተ እምነቶች የተማርነው። ምክንያቱም ከተወለድን ጊዜ ጀምሮ ህይወታችን ከቤተ እምነት አይላቀቅም ከክርስቲያኖች ከሆኑ ከቤተክርስቲያን፣ እስላሞች ከሆኑ ከስምና፣ ሌሎች ሃይማኖቶች ከሆኑ ከዛ ውስጥ ነው የምናደገው። እና አንዳንዴ የሃይማኖቶች ብሊቭ ሲስተም ወይም ደግሞ የእምነት መዋቅር ለሰው ልጆች የሚመጥን አይደለም። ለሰው ልጆች ሂዩማኒቲ በሚል የያዘው ምክንያቱም፣ ስ ቱ ዲፊከልት ዲፋይን፣ በአማርኛ ለመተርጎም ሂዩማኒቲ በሚለው ለሂዩማኒቲ የሚሆን አይደለም ሃይማኖት እንደ ሳጥን ነው። ሳጥን ውስጥ አፍኖ ነው የሚያስቀምጥነው አፍኖ ያንን ፕሮግራም ያደርገል ፊየር ጊልት ሼም እዛ ውስጥ አፍኖ ያስቀምጣል። ግፋቤል ግፋቤል ፕራይድ ፕራይድ ወይም ደግሞ ኩራት፣ እኔ ክርስቲያን ስለሆን ኩራት ይሰማኛል። እኔ እስላም ስለሆን ኩራት ይሰማኛል። እኔ እንደነሱ ስላልሆንኩኝ ኩራት ይሰማኛል። ዛስ ማክሲመም ሌቭል በዛ ደረጃ ነው የሚያስቀምጣቸው እና ያንን ፕራይዳችን ጥለን እስካልሄድን ድረስ እውነተኛ ትክክለኛ ማንነት አይኖረን። ምክንያቱም ግን ማንነት ያለ ነው ያለን ካርድ ቻክራችን አካባቢ ነው። ቅድም ያልኳቸው ፊል ፕሬሽር፣ ፕራይድ ምናምን ከሎወር ቻክራዎች አካባቢ ያሉ ነው እና ከዚህ ከልባችን በላይ ያለው የእኛ ማንነት ነው ማለት ነው። ስለዚህ እዛ ውስጥ እንዳንሆን በተቻላቸው መጠን ያቆዩናል እዛ ታች፣ ምክንያቱም እዛ ከሆንን እንደፈለጉ ኮንትሮል ያደርጉናል፣ ማኒፕሌት ያደርጉናል ማለት ነው። ሶሳይቲ ግን ወላጆቻችን አያውቁም ማህበረሰባችን አያውቅም። ካልተማር መሰቀ ዲቴል ውስጥ ገብቶ ካልጎረጎረ ነው በርቅቆ ካላወጥ ተበሰቀ እንደዚ ነገሮች እንዳሉ አይታወቅም፣ አናውቅም ካላወቅ ተበሰቀ። ለዛ ነው ፓረንት ዩርሰልፍ ራስን ማሳደግ፣ ራስህን እንደ ፓረንት ማየት። ምክንያቱም ራሳችን ፕሮግራም የምናረገው ኮንሽስ፣ ሰብኮንሽስ እና ሱፐር ኮንሽስ ማይንዳችን ማኔጅ ማድረግ ያለብን እኛንን ማለት ነው። አንፎርቹኔትሊ ካላወቅ ነው አናረገው አንቀይረውም። አንድ ሰው ሙሉ ለሙሉ በፕሪፍሮንታል ኮርቴክሱ የመጀመሪያዎቹ ፊት ለፊቱ ያለው ራሽናል ቲንኪንግ ማይንድ የሚጠቀመው ሙሉ ለሙሉ የሚጠቀመው ከሀያዎቹ ዓመት በኋላ ነው። ከሀያ አንድ ሀያ ሁለት እስከ ሰላሳ እስከዛ ድረስ ደቨሎፕ ላይ ሆን ይችላል። የዛኔ አንድ ሰው ሙሉ ለሙሉ መቹር ነው፣ ራሱን በራሱ ዲሳይድ ማድረግ ይችላል ይባላል። ነገር ግን ኢንፍሉወንስ ካለበት የመጀመሪያዎቹ ሰባት ዓመታት ኢንፍሉወንስ ካለበት፣ ለምሳሌ የብሊፍ ሲስተም ራሱን የመጥላት ራሱን የመንቋሸሽ ራሱን ኢቨን ገንዘብን እንደ ጠላት ማየት እንደ ሰይጣናዊ ማየት ሌሎች ሰዎችን መጥላት የቲቪ ሾ፣ የኢንተርቴንመንት፣ የስኩል ሲስተም፣ የሃይማኖት፣ የቤተሰቡ ብሊፍ ሲስተም፣ የማህበረሰቡ ብሊፍ ሲስተም ቀርጾት የመጣው እንደ አውቶፓይለት ስለሆነ የሚቀጥለው ከሰባት ዓመት በኋላ አውቶፓይለት ነው። ስትራክቸሩ ፕሮግራሙ እዛ ቤዚካሊ ስር ሰደዋል። አሁን አንድ ሰው እኔ ነኝ ብሎ ይሄ የኔ ማንነት ነው ብሎ የሚልበት ጊዜ አይኑ ሲከፍት ወይደሞ ሲያድግ ሰባት ዓመት ውስጥ ስምንት ዓመት ሲሆን አንድ ልጅ ማንነቱ ያውቃል። የተሰጠው ማንነት ያውቃል? የራሱ ማንነት ሳይሆን የተሰጠው ማንነት ያውቃል። ለዛ ነው ያንን ማንነቱ ይዞ የሚቀጥለው ማለት ነው። ለመቀየር ቼንጅ ለማድረግ ነው ኢቮልቭ ለማድረግ የሚከብደው ለዛ ነው። ግን ካወቅን ራሳችን እንደ ፕሮግራም እና ዲ ፕሮግራም ሪፕሮግራም ዲ ፕሮግራም፣ ሪ ማለት በድጋሚ ፕሮግራም ማለት ነው ነው ዲ ፕሮግራም ማለት ደግሞ ራሳችን ፕሮግራም የተደረገው ነገሮች መሰረዝ ማለት ነው። ዲ ፕሮግራም ለምሳሌ ዲ ኮድ እና ኢን ኮድ የሚባል ሪ ኮድ የሚባል ነገሮች፣ ኮድ ማለት ቁልፍ ነው፣ ወይንም ሚስጥር ነው። ዲ ኮድ ማለት ደግሞ ሚስጥርነቱን መፈልቀቅ ማለት ነው፣ መክፈት ማለት ነው ሪኮድ ደግሞ በድጋሚ ኮድ ማድረግ ማለት ነው። ስለዚህ ሪፕሮግራም ስናደርገው አይምሯችን መጀመሪያ ዲ ፕሮግራም፣ ምክንያቱም የተጫነብንን ማንነት የተጫነብንን ብሊቭ ሲስተም መሰረዝ፣ ገና አዲስ እኛ በምናውቀው በተማር ነው በተረዳ ነው እኛ የሚረባን መልኩ ራሳችንን ፕሮግራም ማድረግ እሱ ምን ይባላል? ሪፕሮግራም ማይንድ ይባላል። ሂፕኖሲስ የሚባል ሲስተም አለ። ሂፕኖሲስ ወይ ደግሞ ሜዲቴሽን ይባላል፣ ወይ ደግሞ ጽሞና ይባላል። ቤዚካሊ ኮንሽስ ማይንዳችን ይሄ በአምስቱ ሴንሶች የምንቆጣጠረው ወርልድ ከዛ ዘልቀን መግባት ማለት ነው። እሱን ዲስትራክ የምናደርግባቸው ብዙ መስመሮች አሉ። አይናችን በመጨፈን ለምሳሌ የብርሃንን መገደብ እንችላለን። የብርሃን ዲስትራክሽን ለምሳሌ አካባቢ ማየው ነገር መገደብ፣ አይነጨፍ መገደብ ይችላለ። አፍንጫዬ ሌላ ነገር እንዳይሸት በኮንስታንት የሆነ አሮማ ለምሳሌ ኢሴንሻል ኦይል መጠቀም ይቻላል። ኢትስ አፕ ቱ ዩ ስፈት ካወቅህ ምን ማድረግ እንዳለብህ ካወቅህ፣ ያ ደግሞ ጆሮህን ኮንስታንት የሆነ ሳውንድ እንዲመስማት ለምሳሌ ፍሪኩወንሲ የሚባሉ እዛ እንደሱ እየሰማህ ራስህን ሪፕሮግራመር ትችላለህ። ሪፕሮግራም ራስህን በሚጠቅምም ራስህን በሚረባህ መንገድ ፓረንት ማድረግ ትችላለህ። ነገር ግን ማወቁ ይጠቅማል። ማወቁ አስፈላጊ መጀመሪያ ምንድን ነው የሚረባ? ምንድን ነው የሚጠቅም? ምንድን ነው ማይረባ? እነሱ ነገሮች መርጠን ማስቀመጥ ኃላፊነት ነው ማለት ነው። ስለዚህ ራሳችን እንወቅ፣ ራሳችን እንመርም የሚያስፈልገንን እንያዝ፣ ማያስፈልገን እንጣ አመሰግናለሁ።